በተለይ በዶሜስቲክስ ታክስ አስተዳደር ምንም አይነት የታክስ ሬት ማሻሻያ አልተደረገም፣ ያለው የኛ የገቢ ፖቴንሻላችን ለይተን ማወቅ መቻል አለብን። የሚከፈለው ታክስ ሬት በሌላም ክልል ላይ ሌላ ተጽዕኖ እንዳያመጣ ከክልሎችም ጋር እንናበባለን። ተቋሙን በቴክኖሎጂ እናዘምን ብለን ስንል ማትሪያሎች ሊማንድ ያደርጋል። ሰልጥነው በመጡ ባለሙያዎች የታችኛውን አካላት የዞንና ወረዳ ባለሙያዎችን የማሰልጠን ስራ በትኩረት እንሰራለን። ሕግ የማስከበር ስራ ደግሞ እየጠነከረ ሲሄድ፣ በዚህ በኩል ግብር ከፋዩም ተንቀሳቅሶ የመስራት እድሉ እየሰፋ የመጣበት ሁኔታ አለ። ኢፊሽንሲያችንን፣ ተደራሽነታችንን፣ የማስፈጸም አቅማችንን የማሳደግ ስራ ነው እየተሰራ ያለ። የ2017 በጀት ዓመት በኢትዮጵያ የግብር አሰባሰብ ስርዓት ውስጥ ከፍ ያለ እርምጃ የተወሰደበት ነው። በዓመቱ እንደ ሀገር ለመሰብሰብ የታቀደው ገቢ በታሪክ ለመጀመሪያ ጊዜ ትሪሊየን ብርን ተሻግሯል። በዓመቱ ለመሰብሰብ ከታቀደው 1.5 ትሪሊየን ብር ውስጥ በፌዴራል መንግሥት አማካኝነት የሚሰበሰበው 900 ቢሊየን ብር የእቅዱን ሁለት ሶስተኛ ይወስዳል። የተቀረውን የገቢ ድርሻ አስራ ሁለቴ ክልል እንዲሁም ሁለቴ ከተማ አስተዳደር ገቢ ሰብሳቢ ተቋማት በመሸፈን የማይተካ ሻራቸውን ያኖራሉ። ይህን የገቢ ድርሻቸውን ለመወጣትም እነዚህ የገቢ ሰብሳቢ ተቋማት በተለያዩ እንቅስቃሴዎች ላይ ይገኛሉ። ከተለያዩ ታክስ አይነቶች፣ ቀጥተኛ ከሆኑና ቀጥተኛ ካልሆኑ ታክሶች እንዲሁም ታክስ ካልሆኑ ገቢዎች ገቢ እየሰበሰብን ነው የምንገኘው በዚህ ዓመት 15 ትሪሊየን የሀገር ገቢ ውስጥ ኦሮሚያ 25 ቢሊየን ገደማ ለመሰብሰብ አቅዶ እየሰራ ነው ያለው። ባለፉት ስድስት ወራት ውስጥ ወደ 94 ቢሊየን የሚደርስ ገንዘብ ወይም ገቢ ለመሰብሰብ ተችሏል ማለት ነው። የታክስ ሕጉ ሃርሞናይዝድ መሆን ስላለበት ከታክስ ሕጎች አኳያ ከፌዴራሉ መንግስት ጋር ሕጎቻችን እንዲጣጣሙ የማድረጉን ስራ ሰርተናል። በበጀት አመቱ 13.5 ቢሊዮን ብር አቅደን ነበር። አሁን ደግሞ እቅዳችንን መከለስ የግድ አስፈላጊ ነው። ስለ ስለተገኘ ከልሰን ለማሳደግ በአሁኑ ሰዓት ዝግጅት ሁሉ ጨርሰን የምክር ቤቱን ስብሰባ በመጠባበቅ ላይ እንገኛለን። አማራ ክልል ገቢዎች ቢሮ 2017 በጀት አመት ያው እንደሚታወቀው ትንሽ የሰላም መደፍረስ አጋጥሞት የነበረ ክልል ከመሆኑ ጋር በተያያዘ አሁን ሰላሙ እየተሻሻለ ከመምጣቱ ጋር ተያይዞ ገቢው በተሻለ ደረጃ እንዲሰበሰብ በቅንጅት እየሰራን ያለንበት ሁኔታ ነው ያለ። ከዛም ባሻገር የክልላችን ፖቴንሻል ገቢ ሊሰበሰብባቸው የሚችሉ አማራጮች የት ናቸው? የሚለውን ነገር ደግሞ ጥናት እያስጠናን ያለን ገቢያችን በምን አይነት ሁኔታ መሰብሰብ አለበት አንደኛ ያሰብነው ቴክኖሎጂ መር መከተል አለበት። ሁለተኛ ሁሉም በፈቃደኝነት የተመሰረተ ገቢ የሚሰበሰብበት ሁኔታ። ሌላው ያለው የኛ የገቢ ፖቴንሻላችን ለይተን ማወቅ መቻል አለበት። ከዛ በኋላ በሀገር ደረጃ የተያያዙትን አስተዋጽኦአችንን እናበረክታለን። ኢትዮጵያ ባለፉት ዓመታት ስተገብረው በቆየችው የማክሮ ኢኮኖሚ ማሻሻያ ውስጥ ከዋነኛ የማሻሻያ አጀንዳዎች ውስጥ ይጠቀሳል። የግብር አሰባሰብ ላይ የሚኖረው ማሻሻያ የዚህ ውጥን መሰረት ታዲያ ልዩ ልዩ የሕግ የፖሊሲና አሰራር ስርዓቶችን በማጠናከር የግብር ስርዓቱን ውጤታማነት ማሳደግ ላይ ያርፋል። ሪፎርሙ የታክስ አስተዳደሩን ውጤታማ ማድረግ በፖሊሲ ወገን ደግሞ ከዚህ ቀደም ያልተሸፈኑ ጉዳዮች እንዲሸፈኑ በማድረግ የሚሰራ ነው። አንዳንድ አካላት የታክስ ሬት እንደተጨመረ አድርገው የሚያነሱ አሉ። በየትኛውም ሁኔታ በተለይ በዶመስቲክስ ታክስ አስተዳደር ምንም አይነት የታክስ ሬት ማሻሻያ አልተደረገም። ኢፊሽንሲያችንን፣ ተደራሽነታችንን የማስፈጸም አቅማችንን የማሳደግ ስራ ነው እየተሰራ ያለው። በዚህ ሀገር አቀፋዊ የግብር ስርዓት ሪፎርም ውስጥ የክልልና ከተማ አስተዳደር ገቢ ሰብሳቢ ተቋማት ከገቢዎች ሚኒስቴር ጋር በመቀናጀት የገቢ መሰረትን የማስፋት ስራዎችን ይሰራሉ። ከዚህ ቀደም የታክስ መክፈል ግደታ ያልተጣለባቸው ወይም ደግሞ ለምሳሌ የኛ ጂዲፒ ትልቁ ኮንትሪቢተር የሆነው ግብርና ለታክስ የሚያደርገው አስተዋጽኦ በጣም ኢንሲግኒፊካንት ነው። በዚህ ረገድ ባለፉት ሁለት ዓመታት በተለይ የክልል ገቢ ቢሮዎች የአርሶ አደሩን የመክፈል አቅም ታሳቢ ያደረገ አንዳንድ ማሻሻያዎች አድርገዋል። ይህም በመሆኑ ምክንያት መጠነኛ የሆነ ገቢ ከዛም ዘርፍ እንዲገኝ ሆኗል ማለት ነው። በእኛ ክልል ነባራዊ ሁኔታ ወደ ታክስ ኔት ያልመጡ ከፋዮችን ወደ ታክስኔት የማምጣት ስራ በሰፊው ሰርተናል ባለፉት ስድስት ወራት ውስጥ። እንዲሁም ደግሞ ከአሁን በፊት ታክስ የማንሰበሰብባቸው የስራ ዘርፎች ላይ ታክሶች እንዲሰበሰቡና የተሻለ ታክስ እንዲሰበሰብ ለማድረግ ሙከራ አድርገናል። ለምሳሌ ከአሁን በፊት ያልሰበሰብነ ውስጥ ዘንድሮ ወደ ስራ ያስገባ ነው ሆቴል ኮፓንስ የሚባል ታክስ ዘርፍ ወይም ታክስ ቤዝ እንደ አዲስ ጀምረናል። አንድ እንግዳ ወደ ከተማችን መጥቶ የሚያደርበት ጊዜ ባደረበት ሆቴል ውስጥ ከተማው የሚሰጠውን አገልግሎት ያገኛል። ለዛ አገልግሎት ደግሞ ትንሽ ከፍ ያለ ከተማው ከፍሎ እንዲሄድ ለማድረግ አሰራር ቀርጸን በሚመለከተው ምክር ቤት ጸድቀው በስራ ላይ እንዲውል ተደርገዋል። በነባሩ ውይቅደት ረጅም ዘመናትን ያስቆጠረውን የምሬት የገጠር መሬት የእርሻ ስራ ግብርና የመሬት ኪራይ ግብሩን አሻሽለናል። ከዛ ደግሞ እቅዳችን ከእጥፍ በላይ ያደገበት ሁኔታ ነው አለው። እሱ ብቻ ሳይሆን ከኤክሳይዝ ታክስ ጋር ተያይዞ ያሉ ጉዳዮችንም አጠናክረን እየሰራን ያለንበት ሁኔታዎች አሉ። እሱ ብቻ ሳይሆን የቫት ሪፖርታችን በየጊዜው እየጨመረ እንዲሄድ ከደረሰኝ ቁጥጥሩ ጋር ተያይዞ ያለውን ነገር በደንብ አጠናክረን እየሰራን ሽያጮቻችን ነጋዴዎቻችን በተለይ ደረጃ አሌጣና ለነጋዴዎች የሽያጭ መመዝገቢያ ማሽኑን እንዲገዙ የማድረጉን ስራ አተኩረን እየሰራን ያለንበት ሁኔታ ነው አለው። የከተሞች ገቢ ከማሳደግ አንጻር የማዘጋጃ የምጣኔ ተመድ የማሻሻል ስራ ሰርተናል። ሌሎችም የታክስ ቤዝን ሊያሰፉ የሚችሉ አማራጮችን ለማስፋት ስራ እየሰራን ያለ ነው። በዚህም ምናልባት በ2017 ዓ.ም እንደ ክልል ከፍ ያለ እቅድ ይዘን በደንብ እየሰራን ነው። ወደ 23 ቢሊዮን እቅድ አቅደን እየሰራን ነው ያለ ነው። ምናልባት በግማሽ ዓመቱ ከዓመቱ ወደ 2 ቢሊዮን ጭማሪ ያለው ገቢ ሰብስበናል። ገቢ ሰብሳቢ ተቋማቱ ተደራሽ ካደረጓቸው የፖሊሲና ሕግጋት እርምጃዎች ባሻገር የቴክኖሎጂ ስርጭትን በማሳደግ ስርዓቱን ውጤታማ የማድረግ እንቅስቃሴዎች ተጠቃሽ ናቸው። አምና ላይ በቴሌብር ማስከፈል ጀምረናል። ደረጃ ምረዋል። አሁን በ2018 ዓ. ም ስንጀምር በበጀት ዓመት በቴሌብርና በሲቢብር ሌሎችም ኢፋይሊንግና ኢፔመንትን ለመጠቀም ዝግጅቶችን በማጠናቀቅ ላይ እንገኛለን። በቅርቡ ጊዜ የተጀመረው ዲጂታል ኪዩአር ኮድ ሲስተም እሱን በፌዴራል ደረጃ የተጀመረ ቅርብ ጊዜ ስራዎች ይጀምራል። እኛም እነዚያው ሲስተም ውስጥ በማስገባት የግብር ከፋይ ቁጥር ማን አክቲቭ ነው፣ ማን አክቲቭ አይደለም፣ እነዚህ ሁሉ ሲስተም ውስጥ በማስገባት ልየታ በማድረግ ሌሎቹን በውዴታ እንዲከፍሉ ለማድረግ ነው። በተለይ ኢታክስ የሚባል ዘመናዊ የታክስ መሰብሰቢያ ስርዓት አለ። ይህ ቴክኖሎጂ የከፍተኛ ግብር ከፋዮች ላይ ፎከስ አድርጎ እየሰራን ያለንበት ነው። ይህ አንደኛ የመልካም አስተዳደር ችግርን ገቢ ተቋሙ ላይ ሲፈጠር የነበረውን በመቅረፍ በኩል ሁለተኛ ደግሞ የታክስ ከፋያችንን ታክስ ለመክፈል ያላቸውን ደግሞ አመለካከት የበለጠ የተሻለ እንዲሆን በማድረግ በኩል የተሻለ ገቢ እንዲሰበሰብ በማድረግ በኩል እና ዘመናዊ አሰራር በክልላችንም እንደ ሀገርም እየተተገበረ ያለውን በመተግበር በኩል ያለው አስተዋጽኦ ከፍተኛ ስለሆነ በዚህ በኩል ተደጋግፈን እየሰራን ያለንበት ሁኔታ ነው ያለን። እንደ ክልልም አጠቃላይ የታክስ አስተዳደሩን ዲጂታላይዝ ለማድረግ ከባህር ዳር ዩኒቨርሲቲ እና ከሳይንስና ቴክኖሎጂ ኮሚሽን ጋር በጋራ እየሰራን ያለንበት ሁኔታ አለ። ባለፉት ዓመታት በኢትዮጵያ ምጣኔ ሀብታዊ ውደቱ ውስጥ ተግዳሮትን ፈጥረው ከቆዩ ጉዳዮች መካከል በተለያዩ ቦታዎች የታየው የሰላም እጦት አንደኛው ነው። ግብረ አሰባሰቡ የዚህ ሰለባ ሆኖ ሲፈተን ቆይቷል። በዚህ ውስጥ ታዲያ እንደ አማራ ክልል ገቢዎች ቢሮ ያሉት የክልል ገቢ ሰብሳቢ ተቋማት በአስቸጋሪ ሁኔታዎች ውስጥ የመፍትሄ አማራጭን በማፈላለግ ተንቀሳቅሰዋል። ሁለት ሺ አስራ የነበረው የሰላም ችግር ያንን በክልሉ መንግስትና በፌዴራል መንግስት የጋራ ጥረት ሰላሙን ለማስፋት ብዙ እንቅስቃሴዎች ተሰርተዋል። በዛ የጸጥታ መደፍረስ ውስጥ የነበሩ አካላት ወደ ሰላማዊ መንገድ የሚገቡት ቁጥር እየበዛና በህግ የማስከበሩ ስራ ደግሞ እየጠነከረ ሲሄድ በዚህ በኩል ግብር ከፋዩም ተንቀሳቅሱ የመስራት እድሉ እየሰፋ የመጣበት ሁኔታ አለ። በ2016 ያልሰበሰብናቸውን ታክሶች ደግሞ ለመሰብሰብ ጥሩ እድል ፈጥሯል። ባለፈው አመት ከነበረበት ሁኔታ አንጻር ስናየው በዘጠኝ ቢሊዮን ብር ጭማሪ እንዳለው የሚያሳይ ነገር ስላለ ይህ የሚያሳየው እንደ ክልል ያለው የሰላም ሁኔታ እየተረጋጋ የመጣና ግብር ከፋዮቻችን ግብር ለመክፈል ያላቸውን መልካም አመለካከት እየተገበሩ መሆኑን የሚያሳይ ነው። ገቢ ሰብሳቢ ተቋማቱ ውጤታማ የሆኑ ዘንድ ከገቢዎች ሚኒስቴርና ጉምሩክ ኮሚሽን ጋር በመናበብ በመስራት ላይ ይገኛሉ። በዚህም ከልምድ ልውውጥ አንስቶ ባሉት ልዩ ልዩ አስተዳደራዊ ጉዳዮች ላይ ጠንካራ ጥምረትና መናበብን መፍጠር ችለዋል። ከክልሎች ጋር በጣም ጥብቅ ቁርኝት ነው ያለን። የፌዴራል መንግስት ግብር ከፋዮች ሁሉም አዲስ አበባ ውስጥ ያሉ አይደለም። አስራ ሶስት ብራንቾች ውስጥ ስድስቱ በክልል ያሉ ናቸው። ሀያ አንዱም ቅርንጫፍ ወይም ደግሞ የታክስ ማዕከላት ያሉት በክልል ነው። ስለዚህ በክልል ኢንቨስትመንት ፈቃድ አውጥተው በፒኤልሲነት ተደራጅተው የሚሰሩ ኩባንያዎች የታክስ ሕግን አክብረው እንዲሰሩ ፎርማል የሆነ ከክልሎች የጋራ መግባቢያ ሰነድ ተፈራርመን ወደ ስራ እየገባን ነው፣ በዋናነት ህግ ከማስከበር አኳያ። በሌላ በኩል ደግሞ እዛ የሚሰሩ ኢንቨስተሮች የሚሰሩበት ከባቢ ላይ የሚገጥማቸውን ችግር በመፍታት እንዲያግዙ ማድረግ፣ ይህን ሲያደርጉ ደግሞ የምንሰበስበው ገቢ ያድጋል፣ የክልሎችም በጋራ ገቢ መልክ ከፌዴራል መንግስት የሚሄድላቸው ያድጋልና እና ቁርኝታችን በጣም ትልቅ ነው። ከፌዴራል ጋር የሚያገናኙን ብዙ የታክስ ዘርፎች አሉ። እነዚህ ዘርፎች ላይ በክልል ሰብስበን ነው ወደ ፌዴራል የምናስተላልፈዋለን። ፌዴራል ደግሞ በቅርንጫፎቹ ሰብስቦ ደግሞ ለክልሎች የሚያስተላልፈዋለን። በዚህ በኩል የምናደርጋቸው ግንኙነቶች መልካም ግንኙነቶች ናቸው። ፌዴራልም የክልል የሆነውን የእኛን የሆነውን ድርሻ በየወሩ እያሰላ ከሲስተም ላይ እያቀናነሰ ወደ ክልላችን የሚልክበት አለ። የእኛም ደግሞ የፌዴራል ግብር ከፋዮች የሆኑትንና የሌሎች ክልሎችን ግብር በክልላችን ላይ መጥተው ያሉ ዊዝሆልድ የተደረጉ ታክሶችንም በማስተላለፍ በኩል መልካም እየሄድን ነው። የታክስ ስርዓቱ የታክስ ሬቱ ተመሳሳይ እንዲሆን የሚደረጉ ስራዎች በሰፊው ሲሰሩ ቆይተዋል። ታክስ ሕጎች እንደ ሀገር ሲወጡ ወደ ክልላችንም አዶፕት ስናደርግ እንደ ሀገር የወጡ የታክስ ሕጎችን ነው የምንወስደው። የምንጠቀመው ቴክኖሎጂ በሀገር ደረጃ የለማ ቴክኖሎጂ ነው የምንጠቀመው። ለምሳሌ ሲግ ታክስ የምንለው በገቢዎች ሚኒስቴር የለማ ነው የምንጠቀመው። ዳታዊራውስ የምንላቸውና እነዚህ ከግብር ከፋዮች መለያ ቁጥር ጋር የሚገናኙ እንዲሁም ደግሞ ከፋይዳ ጋር የግብር ከፋ መለያ ቁጥር በመስጠት እና የመሳሰሉ በርካታ ነገሮችን ከገቢዎች ሚኒስቴር ጋር እንወስዳለን። አብረን ተናበን እንሰራለን። ከፌዴራል ገቢ ሰብሳቢ ተቋማቱ ባሻገር እነዚህ የክልልና ከተማ አስተዳደር ገቢ ሰብሳቢ ተቋማት እርስ በእርሳቸው ጠንካራ ቅንጅትን እንዲፈጥሩ ይጠበቃል። ትብብርን ከሚጠይቁ አስተዳደራዊ ጉዳዮች ባሻገር በመካከላቸው የሚደረጉ የልምድ ልውውጦች ለሀገራዊ ግብር ስርዓቱ መጠናከር አስተዋጽኦ በማበርከት ላይ ናቸው። ለአንድ ዓላማ ለአንድ ሀገር ስለምንሰራ በእኛ ክልል የሚከፈለው ታክስ ሬት በሌላም ክልል ላይ ሌላ ተጽዕኖ እንዳያመጣ ከክልሎችም ጋር እንናበባለን። የሚወጡ ደንቦች፣ መመሪያዎችና ሕጎች ከሌሎች ክልሎች ጋራ ተወሳይነት እንድኖራቸው አንዱ ከሌላው ክልል ጋራ የተናበበ ማህበረሰብ የኢኮኖሚ ማህበረሰብ መፍጠር ስለሚጠበቅብን በተቀናጀ አሰራር ለመስራት ጥረት ስናደርግ ቆይተናል። ይህን ጥረት ወደፊት እናስቀጥላለን። በገቢ ሰብሳቢ ተቋማቱ መካከል ያለውን ቅንጅታዊ ስራ የላቀ ከሚያደርጉ ተግባራት መካከል የጋራ መድረኮች ይገኙበታል። በቅርቡም የገቢ ሰብሳቢ ተቋማት አመራሮች በገቢዎች ሚኒስቴርና ጉምሩክ ኮሚሽን በመገኘት የልምድ ልውውጥን አድርገዋል። መንግስትም የፌዴራል መንግስትም ስራ ላይ የሚያውላቸው የታክስ ፖሊሲዎች፣ የታክስ ህጎች የተጣጣሙና ተመሳሳይ ናቸው። ከክልልና ከተማ አስተዳደር የገቢ ቢሮዎች ጋር የምናደርገው የልምድ ልውውጥ ሃርሞናይዝድ የሆነ የተጣጣመ የታክስ ስርዓት ተግባራዊ ለማድረግ የጀመርነውን ጥረት የበለጠ ለማጠናከር እንዲያስችል ነው። ሚሊዮን የሆነ ደን አይተናል። መቶ በመቶ በኢፋይሊንግ እና በኢፔመንት ማስከፈል ጀምረው፣ እኛ ገና ዝግጅት እያደረግን ያለን ስለዚህ ዝግጅቶቻችን ጨርስን ወደ ትግበራ መሮጥ እንዳለብን አይተናል። የሰራተኛ አቅምን ማሳደግ ምንገ ስለዚህ ከፌዴራሉ የሰራተኛ የአሰልጣኝ ትብብር እየጠየቅን ሰራተኞቻችን አሰልጥንን ማብቃት እንደሚገባን እና ቴክኖሎጂን ለማስፋት ሎጂስቲክ ያስፈልጋል። ከክልሉ መንግስት ጋር ተገናኝተን ሎጂስቲክን በማሟላት መሰረታዊ ለውጥ ማምጣት እንዳለብን ተምረናል። እንደኛ ደግሞ በሰራተኞቻችን ላይ ትኩረት ሰጥተን መስራት እንደሚገባንም የተረዳንበት አግባብ ነው አለው። ከቴክኖሎጂ በጣም ቀርበን በሄደን ቁጥር ምን ያህል ልናተርፍ እንደምንችል ቴክኖሎጂ ላይ አቋም ይዘን መስራት እንዳለብን ትልቅ ትምህርት ነው የወሰድነው። በተለይ ለተገልጋዩ ተቋማትን ምቹ በማድረግ እየመጡ ያሉ ለውጦች፣ ለሰራተኛውም ምቹ ሁኔታ በመፍጠር እየመጡ ያሉ ለውጦች ይህን ይዘን ወደ ራሳችን ክልል ወስደን ባለን አቅም እየተጋገዝን ይህን ተሞክሮ ለማስፋት ትልቅ እድል እየፈጠረልን ትልቅ ግንዛቤ የሰጠን ጉብኝት ነው። ህጎች፣ ፖሊሲዎች በፌዴራል መንግስት የህግ ማዕቀፍ ፍሬምወርክ ውስጥ እንዲወጡ ይጠበቃል በክልል ደረጃ። ስለዚህ አንዱ የሃርሞናይዜሽኑ መነሻ የታክስ ህግ ሃርሞናይዜሽን ነው። ሁለተኛው እንደ ሀገር የያዝነውን የዲጂታል ኢትዮጵያ ርዕይ እውን ለማድረግ የገቢው ዘርፍ የተናበበ ስራ ዘርግቶ መስራት ስላለበት እሱንም እውን ለማድረግ ነው። ሌላው እንግዲህ ከአገልግሎት አሰጣጥ አኳያ በሁሉም አካባቢ የምንሰጣቸው አገልግሎቶች ደንበኞች የተመቹ እንዲሆን ለማድረግ እና የአገልግሎት አሰጣጣችን ያለበትን ጉድለት ሊያሻሽል የሚችል የስራ ከባቢ መፍጠር በየደረጃው ስለሚያስፈልግ ይህንንም ለመማማር ያለመ ጉብኝት ነው ማለት ነው። እያደረግን ያለ ነው። ባለፉት ውስን ዓመታት አራት አዳዲስ ክልሎች የፌዴራል ስርዓቱን ተቀላቅለዋል። በዚህም አዳዲስ የገቢ ሰብሳቢ ተቋማት በየክልሎቹ እንዲቋቋም ሆኗል። አንድ አለማን አንግበው በሚንቀሳቀሱት ገቢ ሰብሳቢ ተቋማቱ መካከል የሚኖረው ግንኙነት ታዲያ አዳዲሶቹን ገቢ ሰብሳቢ ተቋማት በማብቃት ውስጥ ጎላ አሻራን አኑሯል። ለመጀመሪያ ጊዜ ክልሎንን ስንመሰረት 29 ቢሊዮን ብር ነበር የገቢ እቅዳችን። አሁን ላይ የሚከለሰው እንደተጠበቀ ሆኖ በ2000 17 ታቅዶ የነበረው 13 ነጥብ 5 ቢሊዮን ብር ነው። በየአመቱ እያደገ የመጣበት ሁኔታ ነው ያለው። እሱ ብቻ ሳይሆን ከሌሎች አቻ ክልሎች ከኛ ጋር ነበሩ። አሁን ላይ ግን ደግሞ ሶስት ክልል ሆነው ተደራጁ አሉ። ከኦሮሚያ ክልል ጋር እንናበባለን፣ ልምዶችን እንወስዳለን። ከአዲስ አበባ ከተማ ልምዶችን እንወስዳለን። ከአማራ ክልል ልምድን ወስደናል። በተቻለ መጠን የታክሲ ህጎቻችን እንድጣጣሙ የማድረጉን ስራ በትኩረት ሰርተናል። ሰራተኞቻችን የፌዴራል ገቢ ሚኒስትር ሚኒስትር በየጊዜው ያስልጥነናል። እኛ ደግሞ ሰልጥነው በመጡ ባለሙያዎች የታችኛውን አካላት የዞንና ወረዳ ባለሙያዎችን የማሰልጠን ስራ በትኩረት እንሰራለን። ፌዴራል ገቢዎች ሚኒስቴር በተለያየ የስልጠና አርዕስቶች እያገዘን እንገኛለን። በተለይ በተለይ ደግሞ የተቋሙን አገልግሎት አሰጣጥ ለማዘመን ተቋሙን በቴክኖሎጂ የማስደገፍ ስራ በተለይ እኛ አዲስ ክልል እንደ መሆናችን መጠን የኢፔመንትን የኢፋይሊንግን ስራዎች በተለይ በአምና ደረጃ ኢፔመንት እንጀምረናል። በዘንድሮ 2017 ኢፋይሊንግን ኢፋይሊንግ እንጀምራለን። ይሄ ስንጀምር ደግሞ የፌዴራል ገቢዎች ሚኒስቴር ያው አቅም በመገንባት የአሰልጣኙ ስልጠና የክሎት ድጋፍ በመስጠት አይተክ የሆነ ሚና አለው። ክልሎች በሚያከናውኑት የመሰረተ ልማት ዝርጋታና የአገልግሎት አቅርቦት ውስጥ ከፌዴራል መንግስት የሚያገኙት ድጎማ ከፍ ያለ ነው። በ2017 በጀት ዓመትም ከ200 ቢሊዮን ብር በላይ የድጎማ በጀት ለክልል መንግስታቱ ተመድበዋል። ታዲያ ክልሎቹ በዚህ ላይ ያላቸውን ጥገኝነት ቀንሰው ፕሮጀክቶቻቸውን በራሳቸው የገንዘብ አቅም መምራት እንዲችሉ ለማድረግ የገቢ ሰብሳቢ ተቋማቱ ሚና ተተኪ የለውም። ክልሉ ከፌዴራል የሚያገኘው የበጀት ድጎማ እንድጠበቀው ነው፣ በራሱ ደግሞ እየሰበሰበ ያለው ገቢ ሙሉ በሙሉ ስለሚጠቀሙበት የተሻለ የፕሮጀክት አፈጻጸም፣ የተሻለ የስራ አፈጻጸም፣ የተሻለ እቅድ ክንውን በየትኛውም ሴክተር ላይ ማምጣት ይችላል ማለት ነው። በእርግጠኝነት ደግሞ እያየን ያለነው ባለፉት ጥቅት ዓመታት ውስጥ ያመጣናቸው ለውጦች የክልሉን የስራ እቅድ ከማከናወን አኳያ ከፍተኛ እገዛ አድርጓል ብለን እናምናለን። በተለያዩ መንገድ ቢሮዎች በማስተባበር ሰራተኞች በማስተባበር እነዚህን አሁን ወደ ለምንላቸው ሁሉ በክልሉ አቅም አሟልተን እገዛውን የሚያስፈልግ ቲም ስፕሪቱን ፈጥረን እነዚህን ይሄ አሁን ያቀድ ነው እቅድ ወደ ትግበራ የሚሄድበት ሁኔታ ክልሉን ደግሞ አቀዳቸው እቅዶች በገንዘብ ለማገዝ ገቢ ትልቁ ሚና ድርሻ ይጫወታል። በገቢ ሰብሳቢ ተቋማቱ መካከል ያለው ቅንጅት በርካታ የአቅም ክፍተቶችን ይሙላ እንጂ አሁንም የገቢ መሰብሰቡን ውጤታማነት የሚፈትኑ ተግዳሮቶች አልጠፉም። ለእነኝህ ተግዳሮቶችም ከገቢዎች ሚኒስቴርና ሌሎቻቻ ተቋማት ጋር የሚሰጥ የጋራ ምላሽን የመፍትሄ አማራጭ አድርገዋል። ደረሰኝ ባለመስጠት ትክክለኛ ያልሆነ ታክስ የሚያሳውቁ የታክስ ግዴታቸውን በሚገባ የማይወጡ በተለይ በተለይ ለሽያጫቸው ደረሰኝ የማይሰጡ አካላትም አሉ ማለት ነው። እዚህ እነዚህን ተግዳሮቶች ለመቅረፍ ከግብር ከፋዮች ጋር ውይይት እናደርጋለን፣ እናስተምራለን፣ አስፈላጊውን ምክር እየሰጠን እንገኛለን። በዚህ ሁኔታ የማይስተካከሉ ካሉ ግን የሕግ እርምጃዎችን እየወሰን እያስተካከል ጠያቂነትን እየፈጠር እንሄዳለን ማለት ነው። ሸማቹ ማህበረሰብ እቃና አገልግሎት ሲገዛ ደረሰኝ ጠይቆ መውሰድ አለበት። እዚህ ማህበረሰቡ ጋር ለመድረስና ማህበረሰቡን የግንዛቤ ማስጨበጫ ስራዎችን በመስራት የማንቃት ስራ ይሰራል። ሌላው እነዚህ የኮንትሮባንድ እንቅስቃሴዎች መበራከት፣ ጎጥ ንግዶች መበራከት እና የመሳሰሉ ነገሮች ተጽዕኖ አላቸው። እነሱም ከሚመለከታቸው ባለድርሻ አካላት ጋራ እየሰራ እንገኛለን። እንደ አዲስ ክልል ያው ድሮ አንድ ክልል የነበረው ወደ ሀብቱ ወደ አራት ክልል ነው ሼር ያደረገው። በዚህ ምክንያት ያው አንዱ ትልቁ ችግር የማትሪያል ችግሮች ይኖራሉ። በተለይ ተቋሙን በቴክኖሎጂ እና ዘመን ብለን ስንል ማትሪያሎች ዲማንድ ያደርጋል። ይህን በተሟላ ሁኔታ ለማሟላት ያው የአቅም ስነቶች አሉ ስለዚህ ያው ገቢዎች ሚኒስቴር በጅምር ላይ ወንበር፣ ጠረጴዛ እገዛ አድርገው ልናል። ለዚህም ትልቅ ምስጋና አለን። በቀጣይም ባለው አቅም ያው ተጋግዘን ሊሄድ እንዳለብን እንደዚህ አይነት ችግሮች እንዳሉ በተለያዩ መድረኮች ሼር እየተደራርግን ነው። ስለዚህ በዚህም ያው ድጋፍ እናገኛለን ብለን ይጠብቃለን። ሪሞት የሆኑት ቦታዎች አሉ ቴክኖሎጂ ላይደርስባቸው የሚችሉት ሆኖም ግን እነዛን ለማድረስ እየሰራን ነው። ሌላው ይህንን ስርዓት ወይም ይህንን ሲስተም ለመሸከም የሚችል ማን ፓወር እጥረትም እያጋጠመን ነው። ሌላው የፋሲሊቲዎች፣ እነዚህን ፋሲሊቲዎች ፕላትፎርሙ ለመዘርጋት እነዚህ እነዚህን ቻሌንጆች እየገጠመ ነው። ከዚህን የጀመር ነው ስርዓት ከፌዴራል በምናደርገው ኮሚኒኬሽን እነዚህን ለመፍታት የሞከርናቸው ነው። ሌሎቹን የበቁት ወረዳዎች ለምሳሌ ማዕከሎቻችን ሻል የሚሉት ማዕከሎቻችን እያበቃናቸው ሌሎቹንም እንዲዳረሱ እያደረግነው ነው። የሀገር ሉዓላዊነትን ለማስጠበቅ በገቢ ራስን መቻል ወሳኝ ነው። ለዚህም ነው ኢትዮጵያም ግብር ለሀገር ክብር የሚል መርህ ሰንቃ በገቢ ራሷን ችላ ለመቆም በጥረት ውስጥ መገኘቷ። ይህ እንዲሰምርም በገቢ አሰባሰብ ውስጥ ያሉ ባለድርሻዎች ጥምረት ወሳኝ ነው። የየክልልና ከተማ አስተዳደር ገቢ ሰብሳቢ ተቋማት ዘመንን ከዋጅ አሰራርና ለተግዳሮቶች ከሚሰጧቸው ነጠላ ልባቶች ባሻገር የጋራ ትብብራቸውን ማጠናከር ይገባቸዋል።